ይስጥልን ውድና የተከበራችሁ የኢትዮ ቤተሰቦቼ፣ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት ይህ እግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እነቤቴ ማርያም ቅድስት ድንግል ማርያም ትጠብቃችሁ ሁላችሁንም። ሙስሊም ወገኖቼን እህት ወንድሞቼንም በያላችሁበት አላህ ይጠብቅልኝ እኔም ገናኔ ክብሩ ይስፋ ለመድኃኔ ዓለም። ቤተሰብዬ ስለ ካሜራ ጥራት ይቅርታ ጠይቃለሁ። እዚህ መስኮቱ ጋር ተደግፌ ነው፣ ምናልባት ትንሽ በደንብ ከታየልኝ ብዬ ቪዲዮ እየቀረጽኩ ያለሁትኝ። ካሜራውን ቢብሎኝ አስቸግሮኛል እና ቤተሰብዬ ምን መሰላችሁ፣ ናቲን አይተናል። አሁን ናቲን እኔ በጣም ናቲን ሎቅ ሰው ነው የመጣው ዛሬ። በእውነት ናቲን በጣም ሎቅ ሰው ነው የመጣው ቤተሰብ። ለምን ብትሉኝ ማለት ነው ይሄ ሄለን ያለችውን ነበር ነበር ነበር ነበር የሚለውን አፍራሽ ቃል በጣም እየተጠቀመው በቃ ትላንትና በጣም ሲናገር ነበር። እና ነገሩን አደባብሶ ሄለንን ጥፋተኛ አድርጎ እሱ ነገሩን አፍርሶ ከሄለን ጋር ያለውን ነገር ትቶ በቃ ያሳየበት ነገር ማለት ነው ለብቻው መሆን እንደፈለገ ሄለንን መተው እንደፈለገ ነበር እኮ አፍራሽ ቃል ነው ማናቸውንም እናቃለን። ነበር እያለች የምታወራበት ምክንያት እሷ እሱም እዚያ ሀገር ሆኖ እሷም እዚህ ሆና በስልክ እያወሩ ነበረ። ምንም ጸብ መካከላቸው የለም ነበረ። እስር ቤት ገብቶ ከዛም በሳምንትን በአስራ አምስት ቀንም ይደውልላት ነበረ። ይሄ ነበር እኮ ያለፈ ነገር ስለሆነ ማለት ነው። ከዛም በኋላ ደግሞ ማለት ነው ከእስር ቤት ከወጣ በኋላ ደግሞ ወጣው ብሎ ነገራት። ከዛም በኋላ ዘጋ ዘጋ ዘጋ አራት ወር እና አምስት ወር ስልኩን ዘጋ። ከእስር ቤት ከወጣ በኋላ እሷ ጋር ሳይደውል ጓደኛው ጋር ይደውላል። እንግዲህ ይሄ ምን ማለት ነው? እንደዚህ ያደረጋት ሄለን እቃ ናት? እንደ እሱን ቁጭ ብላ የምትጠብቀው ቢሆንም ባይሆንም መሞከር ያለባትን ነገር ትሞክራለች። ቢሆንም ባይሆንም ማለት ነው እንዴ አምስት ወር ሳያናግራት ቀርቶ ማለት ነው፣ አራት ወር ሳያናግራት ቀርቶ እሱን እየጠበቀች አጋጣሚ ጓደኛው ጋር ደውላ፣ አይ እሱን በቃ ተይው ነው ያልኳታል። ያ ደግሞ ሁለቱም በጣም ነገርን ለመሸፋፈን ማለት ነው ተመካክረው ያደረጉት ነገር ነው። የእውነቴ ነው የእውነት። አይ በቃ እሱን ተይ ይረጋጋ ነው ያልኩት። ምንድን ነው የሚረጋጋው? እን ከእስር ቤቱ እኮ ወጡ እኮ ወድቻለሁ ብሏታል እኮ ሌላ የተፈጠረ ችግር አለ የምትረጋጋበት ወይስ ሌላ የሆነበት ነገር የደረሰበት ነገር አለ ይረጋጋ ምንድን ነው ተዩ ማለት ምንድን ነው እና ተዩ ማለት ምን ማለት ነው ሲጀመር እሱ ራሱ ተየው ብሎ ተስፋ እንድትቆርጥ የሚያደርጋትን ቃል እንዲናገር ያደረግበት ምክንያት ምንድን ነው? ምን ናቲ ጋር የተደበቀ ነገር አለ ለው ወይስ? ናቲ ወተት አይ በቃ ሄለን የራሷን ሕይወት ጀምራለች። ምን ጀመረች? አንተ ጠፋህባት ይሆንልኛል ብላ በእርግጥ ሞክራ ነበረ። ጀምራ ሳይሆን ሞከረች እኮ። አሁን እንደው የእውነት ትላንትና፣ ሰሞኑን ኃይል ይዛ የመጣችው ድራማ ፍራንክ? ምርጥ ነው ይሄ። ለናቲ ካያቸው ማለት ነው የሃይሚን እና የብሩክን ቪዲዮ ካየ፣ ለሃይሚ ትል ለናቲ ትልቅ ትምህርት ነው ይሄ። ምንድነው ሃይሚ ሳታቅ እንደው ልቧ ሳይፈልግ ዝም ብሎ ልጁን ለማስደሰት ብቻ ብላ ቀለበት አደረገች። እንደው ዝም ብላ ልቧ ሳይፈልግ፣ ልቧ ያለው ማጋ ነው ብሩክ ጋር ነው እና እኔ እንዳታፍር ብዬ ነው በጓደኞች ፊት እሽር ዜ ቀለበትን የተቀበልኩ እንጂ ልቤ አይፈለግህም፣ ልቤ ያለው ብሩክ ጋር ነው። ስለዚህ ተወኝ፣ እንካ ቀለበትህን ብላ እንደውም ወረወረች። ከዛም በኋላ ብሩክ ራሱ ተረርቷት ማለት ነው። እውነተኛው ፍቅር ይሄ ነው። የምር እውነቴ ነው። ብሩክ ራሱ ተረርቷት እሷን በቃ የማትፈልገው ህይወት ውስጥ አጥተታት እኔም እንደው እንደወንድ ተረድቻለሁ እ ይቅርታ ብላለች። የምትፈታውን ነገር አርቀህ ፈታ ነው ብሎ፣ እንደውም ከልጁ ጋር ያው ያው ፕራንክ ነው ይተዋወቃሉ። በጣም ያስታወቅባቸዋል። እና ስህተት ነው፣ ስህተት ሰርታለች። ባንተ ቦታ ሆኜ ብሆንም እንዳንተ ነው ማሰበው ብሎ ነው የተናገሩ። ድሩክ ስህተትም ሰርታለች ሃይሚ ስለዚህ አልፈልግሽም ብሎ ሃይሚን አገፋትም። በቃ ውሳኔዋ አንተን አትፈልግም ውሳኔዋ ልታከብርላት ይገባሃል። ብሎ እንደውም ከልጁ ጋር ነው ግብ ግብ ሲይዝ የነበረው ማለት ነው። ትልቅ አስተማሪ ነው። ስለዚህ ናቲ አንተ ብትፈልጋት ኖሮ ከልብ እሷን ማለት ነው ሄለንን፣ አሁን ካለችበት ሁኔታ ወጥታለች። ይህንንም ነገር ጀምራ የነበረችው በአንተ ጥፋት ነው። አንተ ሶስት ወር፣ አራት ወር፣ አምስት ወር ከእስር ቤት ከወጣ በኋላ ስልኩን ስዘጋባት እሷ ጋር ሳትደውል ቀርተ ጓደኛ ጋር ደውለህ ጓደኛህን ስታናግረው ያ ያ ነው ተስፋ አስቆርጦ ሌላ ነገር ውስጥ እንድትገባ ያደረጋት እና ስለአንተ መውደድ መውደድና ማፍቀርም ነበር ብላ ስታወራ የነበረው ማለት ነው። አሁንም የነበረው እንዶ ካልገባክ ነበር እውነት ነው። አፍራሽ ቃል ነው የተጠቀመችውም ስለነበር ነው ወቅ አብራችሁ በፊት ስለነበራችሁ አሁን ግን ስለቀረ ያ ነገር የነበረው ነገር ስላልነበረ አሁን ስለቀረ ነው ስታወራ የነበረ እና ምን ይጠበስልክ? አንተ ጭራሽ የምትወዳት ከሆነ የምታፈቅራት ከሆነ የኔ ጥፋት ነው። እኔ ሶስት ወር አራት ወር ባልዘጋት ኖሮ እዚህ ውሳኔ ውስጥ አትገባም ነበረ። ይቅርታ ታደርግልኝ ወደ ፍቅሬ ልመለስ ብለህ ማሰብ ነበረበት። ግን አንተ ጭራሽ መጥተህ ከጓደኛዬ ጋር ልታጣይኝ ከጓደኛዬ ጋር ልታጣይኝ? እንዴ ሄለን፣ ሰውን በቪዲዮ እንዳየናትና እንደተረዳናት ማለት ነው ሰውን የምታጣል አይደለችም። ስንት ሰው ነው መጥቶ ከእንዳልክ ጀርባ ፍራንክ ኃይሉት ምን? እሱ ደግሞ ቆሻሻ ነገር ይዞ እየመጣ ልጅቷን በጥፊ ሲያስመታት ሲያስመጣት፣ ሲያሰድባት ያንን ሁሉ እሺ፣ ችግር የለውም እያለች ስታሳልፍ የነበረች ልጅ ናት። የእውነት እንኳን አንተን ከጓደኛ ጋር ልታጣላት ይቅር ማለት ነው ይቅርና ማለት ነው። አንተን እራስን ነገሮቹ ልታፈራርስ ልትገነባ አይደለም የመጣሁ ልታፈራርስ፣ እውነትም የጀመርከው ህይወትን አንተ ፍጻሜ ለማድረስ ነው ከሄለን ጋር ነገሮችን ለማብቃት በቪዲዮ ፊት የመጣሁ የአምፑላሱ ድምጽ በስምህ ብትበጥ አደረገ እና የራስን ህይወት ልትገነባ ፈልገ ነው። ሲጀመር ሄለን የራሷ ህይወት አላት። ህይወቷን ትቀጥል። እኔም ህይወቴን እቀጥላለሁ፣ ድሮን እቀጥላለሁ። የኔ አባት እሺ፣ መሸዋወድ አይኖረት፣ እዚህ ጋ ምንም አይነት ነገር ባይኖረት፣ ሄለንን ብትወዳት ኖሮ ማለት ነው፣ የእውነት አንተም ፍቅረት በራስ በኩል ባይቀንስ ኖሮ ማለት ነው። ያደረገችው ነገር እውነት ነው፣ በእኔ ምክንያት ነው፣ በእኔ ጥፋት ነው እንዴ ብለክ አስበክ። ሄለንን አሁን ትላንትና ምን አንተም ብሎ ደግሞ ጥያቄ ጥያቄ ይሄ ጥያቄ መሆኑ ነው ከእሱ ጋር ሆነሽ እኔ በመጣ ኖሮ እሱን ትታየዋለሽ ወይ? አትተውም። እንደዚህ አይነት ባለጌ ሰው በችግሩ ጊዜ አጠገቡ የነበረውን ሰው በሚያገኝበት ሰዓት፣ በተደላደለበት ሰዓት አይረሳውም። ለምንድን ነው አንተ ስትመጣ ሶስት ወር አራት ወር ዘግታ ስታበቃ ሌላ ህይወት ከመሰረተች በኋላ ስትመጣ አንተ እሱን የምትከደው፣ እንደው ቢሆንስ ማለት ነው። ለምን ስታስበው፣ ይሄ ጥያቄ ራሱ ጥያቄ ሆኖ መቅረብ የለበትም ነበረ እ አሁንም ደሞ አንተ ሀሳብክ ምንድነው? አሁን ያኔ እሱ ጋር ሆና እኔ ብመጣ አትቀበለኝም ትታኛለች። አሁንም ለብቻዋ ሆና እኔ ብጠይቃት እሺ ብላ ወደ እኔ ትመጣለች ብለክ ነበረ ሀሳብክ። ግን እሷ ሲጀመርም አይሆንም፣ በቃ ያለቀለት ነገር ነው ብላለች። እና ጥያቄ ሁሉ ግራ የተጋባ ነው የሰው ህይወትን የማትገነባ ከሆነ እየደወልክ ልጅቷን ሌላ ሀሳብ ውስጥ አትክተታት። እንደ ወንድ ተረርተሃት ማንኛውም ሰው እንዴ ስንት ባሊና ሚስት እኮ ቲቺ እየተደራረጉ እኮ ነው። ይቅር ለእግዚአብሔር እየተባባሉ ይሁን ችግር የለም ስህተት ነው ተባብለው ስንት የሚተላለፉ እኮ አሉ እኮ እንደገና ቀድምም አንስቸዋለሁ፣ የትላንቱ የሰሞኑን ፕራንክ የሃይሚ ቀለበት ድረስ ደርሳ ማለት ነው እንግዲህ ካራክተሯ ናት። ቀለበት ድረስ ደርሳ ከዛም በኋላ ልቧ ስለማይፈልግ ልቧ ውስጥ ሌላ ሰው ስላለ ያንን ቀለበት ያደረገላትን ሰው ትተዋለች። ገባ ካደለ ቀለበት ድረስ ደርሳ እንግዲህ ሄለን በቃ ይሆንልኛል ብላ የሞከረችው ህይወት ነበረ። ፍቅር ፍቅር ጨዋታ አላለም፣ ምንም ውስጥ ያልተገባ ያ ነበረ የሷ ተሞክሮ፣ ግን አልሆነላትም ቀረ። በቃ አሁን መታንተ ጀምረሻል፣ ሕይወት የራስሽን ሕይወት ጀምረሻል። የራስሽን ሕይወት ኑሪ፣ እኔም የራሴን ሕይወት። ድሮም የጀመርከው ሕይወት ስላለ ይሆናል፣ ወጥተህ መጥተህ የተናገርከው እና ይሄ በጣም ጥሩ አይደለም። በእውነት በእውነት ናቲ ጥያቄህን ከልጁ ጋራ ከወንድ ከጓደኛዬ ጋራ ልታጣየኝ ነው ብለህ ሄለንን የወቀስክበትን መንገድ ጥሩ ካልሆነ ልጅቷም እንድትረሳ የራሷን ሕይወት እንድትኖር ያለመደወል፣ በቃ ያለማናገር ነገሩን ፈተ እንደ ወንድ ልጅ ተረድተ ጥፋቱ የራሴ ነው ብለ አምነ ካልሆነ በስተቀረ ዝም ብለ ለጭቅጭቅ እየደወልክ የሰው ልብ የባሰ ባትሰብር ባትጎዳ። ይሄ ለሁሉም ሰው ነው ለሄለን ብቻ አይደለም፣ እና ጥሩ አይደለም በቃ ኑሮውን የራስህ ኑሮ ስለመሰረትክ የራስህ ህይወትን ስለያዝክ ሚዲያ ላይ ወጥተህ ቪዲዮ ላይ ራስህን ነፃ ለማድረግ ሄለንን ጥፋተኛ ለማድረግ ሴት ናት እኮ እንደ ማንኛውም ሴት የምታደርጓን ነገር እኮ ነው ያደረገችው እሷ እና ቁጭ ብላ አፋን ከፍታ ተጠብቅህ እንደ ሳሎን እቃ ቁጭ ብላ እቃ እኮ ነው ያስቀመጥክበት የምታገኘው በዛ ላይ ደግሞ ተይው የተባለ ተዩ ማለት ምን ማለት ነው? ሲጀመር ተዩ ለትንሽ ጊዜ ተዩ ማለት ምን ማለት ነው? ለትንሽ ጊዜ ምን ችግር አለ? የተፈጠረብህ ችግር ቢኖርም ለሄለን ነው፣ ሄለን እንደዚህ እንደዚህ አይነት ችግር ተፈጥሮብኛል ከእስር ቤት ከወጣው በኋላ ትንሽ ጠብቂ። እርግጠኛ ነኝ ቁጭ ብላ ነው የምጠብቅ አይደለም ሶስት ወር አራቱን አመት ትጠብቅሃለች። እና ራስህን እንደ ጻድቅ እሷን ደግሞ እንደ ኃጢአተኛ አድርገህ እየወጣህ ቪዲዮ እየሰራ ካትምጥ ለመሸቀል ከሆነ በሌላ ነገር ሸቀል እንጂ ሄለንን ጥፋተኛ አታድርግ። ማንኛውም ሰው ይሳሳታል፣ ከስህተቱ ይመለሳል፣ ይታረቃል። አንተነህ ለዚህ ሁሉ የጥፋቱ ሰበብ መንገድም የከፈትከው አንተነህ ናቲ። ሄለን ጋር ምንም አይነት ጥፋት የለም። አሁንም ቢሆን እውነት ነው ይሆንልኛል ብላ ጀምራ ነበረ፣ አልሆነላትም። ስለዚህ አንተ የጀመርከው ነገር ካለና ከሷ ጋር ጨርሻለሁ ብለህ የምታወራው ነገር ከሆነ በቃ እንዳታናግረህ፣ በሰላም በቃ ማንኛውም ሰው በሰላም ኑሮውን እያሰበ የወደፊቱን፣ የፊት ለፊቱን ምን እንደሚያደርግ እያሰበ እያቀደ ይኑር። እየደወልክ እንትን አትበል። በእውነት ትላንት በጣም ነው ያዘንኩብህ እኔ። እንዴ ልታፈርስ ነው እንዴ መጣኸው? እንደዛ ነው መሰለብህ ማለት ነው። በቃ ተለያይተናል ተናል ከሄለን ጋራ። ምን መልስልት እንድትሰጥ ተጠበቀ ነው። አራት ወር አምስት ወር ከእስር ቤት ከወጣ በኋላ አራት ወር አምስት ወር ሳትደውልላት ቀርተ ጓደኛ ጋር እየደወልክ ቁጭ ብላ እንድትጠብቅ ትፈልጋለህ? አሁንም ጥፋቱ ናቲ ያንተ ነው። አረረም መረረም ዋቅም። እሺ እና እንደዛ ነው ላችኋለሁ። ቤተሰብዬ፣ አመሰግናለሁ። ሄሎ፣ አይዞሽ፣ ህይወት ይቀጥላል። ከእንግዲህ በኋላ ማንንም ሳትሰሚ ምንም ነገር ሳትመለከች የሚያኖርሽን ብቻ ከእግዚአብሔር ጋር ፈልገሽ